እንግዲህ ፍቅርና ሊዲያ አዴይንና ዴቪድ ለማለያየት እንዲሁም ለምለምንና ኤላን ለማለያየት ሆን ብለው ዕቅድ እያወጡ ይገኛሉ። በዚህም እንግዲህ የተነሳ ለምለም መጀመሪያ የሀብሉ እሷ እጅ እንዳለውና ለአዴይ ታሳያታለች። አዴይም በቃ ሀብሉን አመጣሽልኝ እሺ፣ በቃ አምጪ ልስጣቸው ስትላት፣ እኔን ሀብል ካላመጣሽ እያሉ እኮ ነው የሚያሰቃዩኝ አለች። አዴይ አትከራከሪ፣ ይህን ነገር ያቺ ሰይጣን የሆነ ሴትዮ እየመተች ተጨብሽን በምን አይነት ንግ ያደረገች እንደ አይታየሽም እንዴ? በፍጹም ይሄን ሀብል አልሰጥሽም። ይሄን ሀብል ዳንች ሰጠች ማለት እዛ ቤት ወጣሽ ማለት ነው ይትላታለች ማለት ነው። ከዛ ደግሞ እንግዲህ ሊዲያ በፍጹም አዴል ታስቀምጠኝ አልቻለችም እየደበደበች ነው እያሉ እንግዲህ ከፍቅ ጋር ይሉና አደይን ደግሞ ይሄን ነገር ካደረገችማ ይልና ዴቭ ደግሞ ምንም ሳያጣራ አደይን እንለመጥላት ይሞክራል ማለት ነው። ሆኖም ያንን ሀብል ደግሞ ሄደው ፈትሸው አግኝተው ለምለምንና ደግሞ ኤላን ለማላየት እያቀዱት እቅድ ይሳካላቸው ሆና ብላችሁ ታስባላችሁ? ሰላም ውድ የቻናላይ ተከታታዮች፣ እንደምናላችሁ። ሰላማችሁ በያላችሁበት ይብዛልኝ ለቻና ቻናሌ አዲስ ከሆናችሁ ሰብስክራይ እያደረጋችሁ ደግሞ ምልክታ መጫን አትርሱ። ሁልጊዜም ሰብስክራይ፣ ላይክ ለምታደርጉ ደግሞ በጣም ነው የማመሰግናችሁ። እንግዲህ አደይ የሰራተኛዋ አደይ ቀጣይ ፓርቲዘን ዘንላችሁ መተናል። ሀብሉ እንግዲህ ያለው ከለምለም እንደሆነ ሁላችንም አይተናል። ሆኖም ግን አሁን ስታሳያት እባክሽ ስጪኝ እና ሀብሉን ሰጥቼ እፎይ ልበስተ በፍጹም አላሳይሽም። ይህንን ሀብል ሰጠውሽ ማለት አንቺ ላይ የሚያደርጉብሽን ነገር አታውቂም፣ ሊገባሽ ይችላል በኋላ ስትላት አጋጣሚ እንግዲህ ላይ ደርስና ለምለምና አዴ ምን እያላችሁ ነበረ? አላቸው። አይ ምንም አላልንም፣ እየ ዝም ብለን እያወራን ነበራችን። ስሚ እንደነገርኩሽ ነው አለቻለም ምንም ነገር እንዳትናገሪ ዝም በይ አለ ለአደይ። አደይም እሺ ብላ፣ እንግዲህ በዚህ ተስማሙ። አደይ ግን በጭንቀት ላይ ትገኛለች። ለምን አሁን ያለችበትን መከራና ቤት ውስጥ ፍቅር የምታደርጋትን ድርጊት ስለምታቅ ነው። ስለዚህ ፍቅር ደግሞ ወረቀቶችን እየቀዳደደች መንገድ ቤት ውስጥ ወረቀት በወረቀት አድርጋ ከዛ በኋላ ነይ አጽጂ፣ ነይ ጥረጊ ትላታለች ማለት ነው። እባክሽ ራሴን አሞኛል ዛሬ በጣም አሞኛን ኳብታል። ገንዘብ ልከፍልሽ እኮ ነው፣ ምንም ያገባይ ነገር የለም። አለቻል። ከዛ እንግዲህ ፍቅር ደግሞ ሀብሉ ያለው ከለምለም ነው ሊዲያ። እነሱ እየተጫወቱብን አደና ለምለም የተጫወቱብን፣ ስለዚህ ለምን ሂደና እንቀበላቸው። ማለት የምንቀበለው ነገር ለውጥ አያመጣም፣ ግን እዛው ይዘነ ኤላ እንዲያገኘው እናደርጋለን፣ አለቻል። ስለዚህ ለምለምም አደይም ሁለቱም ከዚህ ቤት ውልቅ ይሉልናል ብለው ተባባሉ። ምን ላድርግልሽ ለምለምን እኔ ስለማተጠረጥረኝ አንቺ ስለማጠረጥርሽ አንቺ ሂጂ ና ብታደርጊውን አደርጋለሁ። ሄደች። ያችን ለምለም የምትባ ሴትዮ ከዛ ቤት የሚያስወጣልኝ ነገር ይምጣ እንጂ ያሆነ ነገር የምትኝን አደርጋለሁ አለቻት። እሺ አለች። ከዛ እንግዲህ ለምለምና ኤላ ደግሞ ሊሄር ነው ፍርድ ቤት። ስምንት ነው ፍርድ ቤት ምትሄጂው ለና ክስ መስርቼ ማስመለስ አለብኝ ብላ ያለባትን ችግር አናገረችው። ከዚህም በፊትም አጠገ የሚደግፈኝ ስላለለነ ነው። አሁን ግን አንተን አግኝቻለሁኝ። ስለዚህ ወጥቼ ማስመለሳል። እሺ ከዛ አብረን እንሄዳለን ስላት አይ አንተ እዚሁ ውስጥ እንድትገባ አልፈልግም እንዳትሄዳለችው። ፍቅር እንግዲህ ወረቀቱን ሁሉ እየበታተነች እያደከመቻት እያሰራቻት ነው። ከዛም በኋላ እንግዲህ ዴቭ ይደርሳል። ዴቭ ደግሞ የሚያደርስ ነገር አደይ ያመመች ለምንድን ነው የምትሰሪው? ለምን አታርፊም? ሲላት አንተ ቢያመንም እኮ ሰራተኛ ስንባል እያመመንም እንዲሁም ደግሞ እየተጎዳንም ዝም ብለን ነው እየሰራን የምንገኘው። ለምን እነሱ ገንዘባቸውን ስለሚከፍሉ እውነት አይመስላቸውም። ዝቅ ብለን ነው የምንሰራው። ብዙ ከቆየ ደግሞ ሕይወት ትፈትናለች፣ ታስተምራለች ስትለ በቃ አንቺ ቁጭ በይ፣ እኔ ያጸደዋለሁ ይልና መጥረጊያውን ተቀብሏት፣ በቃ ከሴቶቹ ወንዱ ይሻላል። ረፍ በይ፣ ቁጭ በይ። በቃ ነገ ሁሉ ያርፍና ነገ ተረተረት ይሆንልሻል። በቃ አይን ያጸዳለሁ አንቺ ሶፋ ኮ ፍቅርተ ከመጣች ችግር ነው ትለዋለች ችግር የለውም ቁጭ በል ብላው እንግዲህ ቤቱን እየጠረገ እያለ ሊዲያ እና ፍቅር በቅሉ እና ወንድም ወንዲም ይምን እያደረክ ነው ክብርህን ዝቅ የሚያደርግ ነገር እየደረክ ነው እንዲ እንዴት ቤት ተጠርጋለ እሷ የሚከፈላት ለምንድን ነው ሲሉ ክብር ዝቅ ማለት ማለት ነው እናንተ ሲጀመር ታውቁታላችሁ ክብር ዝቅ ክብር ዝቅ የሚለውን ነገር አታውቁትም እኮ አላቸው ማለት ነው ከዛ በኋላ እንግዲህ ያ ደግሞ የእሷ ዘመድ የአደይ ዘመድ እንግዲህ ጓደኛው አደይን ያፈቅራታልና እና አደይ ደው እስኪጥራልኝ፣ እንዴት ብዬ ነው የማገኘው? አደይ እኮ ብዙ ታሪክ አለ፣ ስናወራው ብናድርም አያልቅም። ግን ያድርግልን፣ የምንም ግን ከአንተ መግባት አልችልም እያለው ነበረ። ከዛ እንግዲህ ሁለቱ ደግሞ ቁጭ ብለው ሊዲያ እና ኤላ እያወሩ በቃ ፍቅር፣ ቅድም እኮ ስለ ከፋሽ ላይ ትንሽ የመጣሁት እንዴት ነች? ምን እያወራችሁ ነው? አንቺና ዴቭ ለምድን የከፋሽ ምን ሆነሽ ነው አላት። ይቺ አዴ ናታ፣ አለ ፍቅር። ልትገላት እኮ ነበር። ምን አለ ዴቭ፣ ከአዴ ጋር ደግሞ ምን አገናኛችሁ? ምን አድርገሻት ነው? አለ፣ እውነት መስሎት ራሷ። አንቺ እንጂ ምን አድርገሻት? እና አዴ ከመሬት ተነስታ አንቺን ልትገልስ ቻለች? ደዛ ነው የምትሉኝ? አለ ዴቭ ለምን ኤላ ቤት ነው የምትሄጀው? እያለች ነው ይሄን የምታደርገኝ። ምንድን ነው እንዴ? ኤላ ቤት ሄድሽ ብላ እንደዚህ ያደረገቻት? አዎ ዴቭ አለች ፍቅር። እኔ እኮ ባልደርስባት ትህትህት ሞት ነበር አለች። ደግሞ ኤላ ለምን ቤት ትሄጃለች ተብሎ እንደዚህ? እናንተ እኮ ያጠገባችኋት አንተና ባርኮ ነው አደይን አለች ፍቅር። ፍቅር የምትል እውነት ሊዲያ አለ። አዎ ከኤላ ቤት ለምን ትሄጃለች ብላ እንደዚህ አደረገች። አዎ ፍቅር ባትመጣልኝ እና ባትደርስልኝ ገላይ ነበር እኮ እኔ። ብቻ እንደ ልቻላት አለ ፍቅር። እኔ ቤት ይሄ ቤት ምርር አለኝ ባደይ ምክንያት፣ ይሄ ቤት እያስጠላኝ ነው አለችው። እሺ ለማንኛውም የምር አደይ ይህን ነገር አደረግህ ካደረገች ነው በጣም ነው የምጠላት፣ አለ ግን፣ ልትዋሹኝ ከሞከራችሁ ደግሞ እናንተ ነው የምጠላው፣ እኔ ስታስፈራራ ባይና ይቻለሁ አለ ፍቅር። ደግሞ አንተ ግን ለእኛ አታስብልንም ማለት ነው፣ ለእሷ ብቻ ነው የምታስበው አለች እና ቆጣ ብላ ሊዲያ ተነስታ ትሄዳለች ማለት ነው። አንድ ዴቭም ምንም ግራ ገባው፣ እውነት ይህን ነገር አደረገች የሚለውን ከዛ ለምለም እንግዲህ ኤላ ደግሞ አባቱ ደውሎ ወደ እሱ እንዲመጣ አደረገው። ለምለም በቅርብ ጊዜ ፍቅረኛዬን ሰባት ዓመት አገኘሁ ብላ ስተደስታ ሳትጨርስ አባቱ ወደ አባቱ ሊሄድባት ስለሆነ በጣም አለቀሰች እና ለምንድን ነው የምታለቅሺው ለምለም ብሎ ሲጠይቃት፣ በቃ ጥላዬ ልትሄድ እኮ ነው። እኔ እኮ አሁን ኤላ በቃ አሁን ምን ወሰንክ በአባትህ በኩል እባክህ፣ ተተኛ ትሄድ ኤላ፣ እባክህ እባክህ እባክህ ብላ የምትለምነው ለእኔም እኮ ይህን ጊዜ ተተኛ አሁን ተተሄ ልትሄድ ነው ድጋሚ። ተተኸኝ ልትሄድ ነው ድጋሚ። ላጣህ ነው ያን ሰባት ዓመታት እንደገና እንድመለስ አታደርገኝ ኤላ። የባክህ ትተኸኛ አትሄድ፣ በህይወቴ ማንም የለኝም እያለች ለመነችው። እሱም በፍጹም ማድረግ እንዳለ ማድረግ መቅረት እንደማይችል አሳወቃት ማለት ነው። በጣም ምንም ብኔ አባቴ ከሚከፋብኝ ቢሞት ይሻለኛል። እኔ አላሳዘነም። እሺ እኔ ወደፊት ተጣፈን ታያሳዝንም አለች ኤላ። በእናትህ ልለምንህ፣ ተው ተው፣ ትተኸኛ አትሄድ እያለች ነው በፍጹም። ከዛ አደይ እና ዴቭ ደግሞ ደረጃ ላይ ደረጃ ላይ ቁጭ ብላ አደይ ተክዛ፣ ዴቭ ይመጣል ማለት ነው። ዴቭ መጥቶ ደግሞ አደይ አላት ማለት ነው። በቃ አሁን እውነት ያደረግሽው ነገር ትክክል ነው? አደይ አላት። ሊዲያን ምንድን ነው ያደረግሻት አላት። ምንድን ነው ደግሞ እኔ ልጠይቅህ እንጂ አንተን ከመቼ ወዲህ ነው ያንተን ያስቸገርኩህ ያንተን ወደ እኔ መዞር አዙረህ ማውራት ጀመርክ። ስለዚህ ከአጠገቤ እንዳደርስ አለችው ተቆጥታ። እሺ አልደርስብሽም አለ ዴቭ። ስምኛለሽ፣ አንቺም ከሊዱ ጋር አያገባሽም ስለ ሊዱ አጠገቧ እንዳደርሽ አላት። እወድሻለሁ ግን አከብርሻለሁ፣ ግን በሊዱ ከመጣሽቢ ደግሞ የፈለገ ነገር ቢሆን አልታገስም አላት። በዚህ እንግዲህ እኔ ይህንን ካንተ አልጠብቅ ነበር፣ በጣም ነው ያዘንኩብህ ብላው፣ እንግዲህ እጁን ያዝ ቢያደርጋት እንኳ አልፈልግም ብላ አደይ ዴቭን ጥላው ሄደች ማለት ነው። በዚህ እሱም ተበሳጨ። ከዛ በኋላ እንግዲህ አደይ ሞታ ወደ ኤላ ቤት እየሄደች መንገድ ላይ አገኟት እና ጥሪልን እስቲ ያችን ፍቅርን አሏት። ከዛ ወንድ ዴቭ ጋር ቁጭ ብላ ፍቅር ውጭ ጠሩሻል። የዳይመንድ ጓደኛ አደይን ከመንገድ ላይ ጠብቆ አፈቅርሻለሁ ሲላት ስብቀው ስነ እኔን ማፍቀር አትችልም፣ እባክተወኝ ከመጨረሻ አማራጭ ከሆነ መፈለግከው ማድረግ ትችላለህ፣ አደይ ብለህ ከዚህ በኋላ እንዳታስብ አለ እና ከዛ ዳይመንድ ሰማላት ሰላም አላት እና ፍቅርን ጥሪል ብሎ ሲልካት ነበረ። ከደፊት ሂዳ ፍቅርን ሲጠራ ዳይመንድ ደግሞ ምን ፈልጎ ነው አንቺን የሚጠራሽ ብሎ እሱም ተገርሞ ነበረ። ሆኖም ግን ከዛ አንቺ የት ልትሄጂ ነው ብሎ መንገድ ላይ ፍቅርን ሲይዛት ፍቅርና ሊዲያ ተመካክረው እንግዲህ ሊዲያ የኤላ ቤት ቁልፍ ስላላት እዛ ቤት ሂደው ሀብሉን ለመፈተሽ ቅድሚያ እሷ እንድትሄድ አዘዘቻትና ሄደችና፣ ከዛ እነሱ እየተጫወቱ ድንገት ስትመጣ ቤቴ ሳትደዊ አትምጪ አላልኩሽም ወይ? ቤት ሳታንኳኪ እንዴት ትገቢያለሽ? አንተን ለመስማት ቦታ የለኝም አለችው ሊዲያ ምን ፈልገሽ ነው የመጣሽው አላት። አይ ምንም የፈለግሽ፣ ምን ፈልገሽ መጣሽ ትለኛለህ። ለማንኛውም አንቺ አዴ ታማልሻለችና ሂጂ። አንተ ደግሞ ባርኮት ስልኩን ሰውን ዘግቷል እና ሊያወራ ይፈልጋል እና ብሎሃል፣ ብላ ዋሸቻቸዋል። ኤላ ምን ሆነች? ታማለች፣ እያጣጣረች ነው፣ ሄጂ፣ ኑዛዜ ካላት አለቻት። እና እውነት መስሏቸው ተነስተው ሁለታቸውም ተነስተው መንገድ ላይ ጀመሩ። ከዛ እንደገና አብረን እንሄዳለን፣ ጠብቂኝ ሲሏት አልጠብቃችሁም ብላ ወጣ ብላ። ከዛ ፍቅር ትመጣለች። ፍቅር እንግዲህ መጥታ ቤት ውስጥ ገብተው ቁምሳጥን አልቀረ ምን እያለ እየገለባበጡ ነበር ግን አሁን በዚህ መካከል ደግሞ ሊዲያና አዴ በባዶ ቤት ሲገናኙ አዴ አዴ ብሎ ይጠራና ፊልም እያየው ስለሆነ ለፊልም የሚሆን ምግብ ታዘጋጅልኛለሽ ወይ ሲላት እሺ አለችው እና ግን እኔ አንተ ካንተ አልጠበቅኩም ይሄን ትላለህ ብዬ ግን እንዴት ይህን ትለ እኔን ሁሉ ገልብ ጠፍኔ ከመቼ ወዲህ ነው አዴ ከዚህ ቤት ካለች እኔ ወጣለሁን ወይ አዴ ወይ እኔ እንኖራለን ብለህ የምትለኝ አለችው እኔ ይህን ብያለሁኝ እንዴ ምንም አላልኩም አላት አይ፣ ብለሃል ብለኛል። ማን ይህች ይሄን ያለች? ሲለው ፍቅረኛ ካልሆንኩ ብዬ አስቸግር ያለው እንዴ፣ ተማረ ያለሁኝ በእሷ በኩል ብለህ ትናገራለህ? አለችው ሊዲያ። አጥንት የሚሰብር ነገር ነው የነጋገር የተናገረችኝ፣ አለችው። እንዴ ለኔ የሚያሉኝ ነገር ውሸት ነው ማለት ነው? አለ ሊዱ። ምንድን ነው ያለች ላንቺ እስኪ ንገሪ። አንተ የነገርካትን ሁሉ ነገር ገልብጣ ነግረኛል። እኔ እንደማስቸግር፣ እኔ ወይ አንተ እዚህ ቤት መኖር እንደምትችል ወይ እኔ አንተ አምንድኛችን መውጣትላ እንዳለ። ያ ምንምን ያላልኩም አለ ዴቭ። ስለዚህ ስለ አንቺም የነገሩኝ ነገር ውሸት ነው ማለት ነው ሲል ትዛር፣ ስለ እኔ ደግሞ ምንድን ነው የነገሩ? አለችው አደይ። አደይ አለ ሊዲያን፣ ኤላ ቤት እንዳትሄጂ ብለሽ አስፈራርተሻታል አላት። እኔ ምን መብት አለኝና ነው ማስፈራራት? በፍጹም እኔ አልተናገርኳትም አለችው በቃ እንግዳማ በሁለታችን መካከል ላይ የተጫወቱብን ነው ማለት ነው። ፍቅርና ሊዱ ለቀኑ ሙሉ ሲጫወቱብኝ ነው የዋሉት አለና ዴቭ ነቃ ማለት ነው ወይ ጉድ አለና ይቅርታ አድርግልኝ፣ የሊዲያ ነገር እንደዚህ ከሆነ አለና አዘነ። ከዛም በቃ እሺ ይቅርታ አድርጊልኝ ብለው አሉ። ከዛ እሷ ፍቅርና እሷም ሄደው ከነ ኤላ ቤት፣ እንግዲህ ቶሎ እንፈልግ፣ ሶፋው እናነሳሳ ስትላት፣ አንች ሞኝነሽ እንደ ሀብል ሶፋ ላይ ነው የሚያደርጉት ጅል ምኝታ ቤት እንሂድ አለቻት። ሳሎን ላይ እንዴት ይቀመጣል አለች? ምኝታ ቤት ውሰጅኝ አለች። እና ምኝታ ቤት ገብተው እንግዲህ ቁምሳጥን አልቀረ አልጋ አልቀረ ሀብሉን እየፈለጉ እንግዲህ ያን ሀብል አግኝተው ለምለምን እንደወሰደች አድርገው ኤላ ጋር ለማጣላት ያሰቡት እቅድ ነበር። ኤላ እና ደግሞ ለምለም ወደ አደይ ቤት እየሄዱ ነበር። እና መንገድ ላይ ትዝ ሲለው ስልኩን እረስቷል። ስልኬን ረሳሁና ልትመለስ ነው፣ ግዴታ አባቴ ሊደውልልኝ ይችላል፣ ስለዚህ አብሬን መለስ አለች። አይ ችግር የለም አንቺ ሂደሽ ጠይቅ፣ ጠብቅኝ፣ እኔ መጣለሁ ብሎ ኤላ እየሮጠ ወደ ቤት ሲገባ ቁልፍ አየበር ላይ እና እንዴ፣ ማን ገብቷል ብሎ እያሰበ ገባ። በዛ መካከል ቁጭ ብሎ እያሰበ ነበር። ምን አይነት ናቸው ምን አይነት መቸኮል አልነበረብኝም፣ ግን አለ ዴቭ። እንግዲህ አሁን አደይ እኮ ተቀየመችብኝ፣ አስቀየምኳት ይቅርታም እንኳ ሊጠይቃት ይገባል እኮ እና አሰበ። ከዛ አደይ ብሎ ጠራትና አደይ ስትመጣለት እንግዲህ ይቅርታ አደይ ላደረግኩት ነገር ሁሉ መቸኮል አልነበረብኝም፣ የነሱን ሰብቼ አላት ማለት ነው። አደይ ግን ይቅርታ አድርግልኝ በቃ ምግቡን ተይውና ቁጭ ብለና አብረን ፊልምን ሲላት ኧረ በፍጹም እኔ ፊልም አላይም፣ ብዙ ስራዎች አሉኝ። እኔ ቁጭ የምልበት ነገር የለም። ደግሞ ፍቅር ከመጣ ይታቃለ ይህ ሁሉ ስራ ከኔ ለመራቅ ነው አላት። ኧረ አይደለም፣ እንደዛ አይደለም አለች። ብዙ ስራዎች ስላሉብኝ ነው። ደግሞ ፊልም የማይበት ጊዜ የለኝም እኔ አለች። እንግዲያስ እባክሽ ይቅርታ አድርግልኝ ብሎ እጇን ያስበር ተንኳኳ። መጡ መሰለኝ ምን ጊዜ እነ ፍቅር መጡ፣ አለችና እንዴት በዚህ ፍጥነት መጡ ብላ፣ እንግዲህ እጇን አስለቅቃ ወደዛ ሄዳለች ማለት ነው። እንደዚህ ልጆችን ግን ምን እያደረጉን? ቢያንስ ይቅርታ እንኳ እንደሚጠይቃት እንኳ ጊዜ አይሰጡኝም እንዴ? ብሎ በጣም ተናደደ ዴቭ። ከዛ በኋላ እንግዲህ ኤላ ግብት ሲል ሊዲያ ቤቱን እያተረማመሱት ነበረ። በዛ ተናዶ ምን ልታደርጉ ነው? መኝታ ክፍሌ የገባችሁት ለምንስ ነው የኔን እቃ እንደዚህ የምታተረማመሱት? ምን አስባችሁ ነው? ብሎ በጣም ነው እንትን ያለው። ለምለም ደርሳ አደይ ምኑኖች ነው አሞሻል፣ ብሎ ነው የመጣ። ታዲያ በፍጹም ያላመመኝም። እንዴት እንደዚህ ያሉሽ? የሆነ ነገር አቅደው ሊሆን ይችላል። ለማንኛውም እኔ ልብስ ይዤልሽ ልመጣ ነበር። እንኳን መጣሽ በይኔ ግቢ ብላሽ፣ ሀብሉን ይዘሸዋል አለቻት። አላስኩትም ስትል፣ በቃ ሀብሉን ሊፈልጉ እንደሄዱ ገብቷት ነበር ማለት ነው። እና በዚህ ምክንያት እንግዲህ ኤላም እንግዲህ ደርሶባቸዋል። ሀብሉን አላገኙትም። ያሰቡት ነገር አልተሳካላቸውም። በጣም ተናደዋል ማለት ነው። እንግዲህ ውድ ተመልካቾቼ አደይ በዚህ የዛሬው ተጠናቋል። ቀጣይ ደግሞ ምን ይከሰታል የሚለውን አብረና ያለን ስለምትከታተሉኝ ከልብ አመሰግናለሁ።